የተራሮቹ ጸሎት ጩኸት አየለ በሰሜን ኢትዮጵያ በተራሮች ግርጌ ያደገ ልጅ ነበር። የተራሮቹ ግርማ ሞገስ ገና ከልጅነቱ ጀምሮ ልቡን ይማርከው ነበር። ረጃጅም ጫፎቻቸው ሰማይን የሚፈታተኑ ይመስሉ ነበር፣ ሸለቆቻቸው ደግሞ በድብቅ ታሪኮች የተሞሉ ጸጥታ የሰፈነባቸው ስፍራዎች ነበሩ። አየለ በተለይ አንድ ተራራ ይወደው ነበር፣ ራስ ደጀን። በአካባቢው ያሉ ሽማግሌዎች ስለዚያ ተራራ ብዙ አፈ ታሪኮችን ይነግሩታል። ከአንዴም ሁለት ጊዜ ከባድ ሸክም የጫኑ ሰዎች ወደዚያ ጫፍ ወጥተው ሲመለሱ ሸክማቸው በድንገት እንደሚወገድላቸው ይናገሩ ነበር። አየለ ሁልጊዜ በልቡ አንድ ከባድ ሸክም ተሰምቶት ነበር፣ የሰራቸው ጥቃቅን ስህተቶችና ያሳለፋቸው የጸጸት ጊዜያት እንደ ከባድ ሻንጣ በትከሻው ላይ ያንዣብቡበት ነበር። አንድ ቀን ይህን ሸክሙን ከዚያ ተራራ ላይ ጥሎ ለመመለስ ወሰነ። ጎህ ሲቀድ አየለ ጉዞውን ጀመረ። መንገዱ ገደላማና አድካሚ ነበር። እያንዳንዱ እርምጃ ከበድ ያለ ትንፋሽ ያስወጣው ነበር። ፀሐይ እየሞቀች በሄደች ቁጥር ሸክሙ ክብደቱን እየጨመረ የሚሀድ ይመስለው ነበር ነገር ግን በሩቅ የሚታየው የራስ ደጀን ጫፍ ትዕግስቱን ሰጥቶት ወደፊት ወደ ጫፉ እየተቃረበ በሄደ ቁጥር ነፋሱ እየበረታ፣ መንገዱም እየጠበበ መጣ። ድንገት፣ አንድ ኃይለኛ የንፋስ ዥረት ሲመጣ፣ አየለ በድንጋጤ ቆመ። በዚያ ቅጽበት፣ በውስጡ የነበረው የጭንቀትና የጸጸት ስሜት ልክ እንደተበጣጠሰ ገመድ ከላዩ ላይ ሲላቀቅ ተሰማው። ወደ ኋላ ዞር ብሎ ተመለከተ። ምንም ሸክም አልነበረውም። በራስ ደጀን ጫፍ ላይ ቆሞ አየለ ወደ ሰፊው የተራራ ሰንሰለት ተመለከተ። ነፃነት የሚሰማው ጥልቅ ትንፋሽ ተነፈሰ። ከእንግዲህ ምንም የሚያቆመው ሸክም አልነበረውም። የተራሮች ጩኸት በጆሮ የሚሰማ ይመስል፣ ወደ አዲስ ሕይወት በነፃነት እንዲጓዝ የሚጋብዘው ዜማ ነበር። ወደ መንደሩ ሲመለስ አየለ ፈገግታው ከፊቱ አይጠፋም። ሰዎች ምን እንደተፈጠረ ሲጠይቁት፣ ተራሮች ሸክሜን ወስደው ነፃ አደረጉኝ ብሎ በሙሉ ልቡ ይመልስ ነበር። ከዚያን ቀን ጀምሮ አየለ በየጊዜው ወደ ተራሮች በመውጣት የነፃነትን ትርጉም እያደሰ በሕይወቱ በደስታ መጓዝ ነው። የሰዎችን ሸክም ሁሉ አራግፎ የሚጥለው የተራራው ኃይል ምክንያት ምን እንደሆነ ታውቃለህ? የብዙ ዓመታት የኢትዮጵያ አባቶች ጸሎት ተከማችቶ እዛ ስለአለ ነው። አንተስ በነጻነት ለመራመድ ዝግጁ ነህ? ጉዞህን ዛሬውኑ ወደ አባቶችህ ጸሎት ወደ ያለበት ተራራ ጀምር። ነጻነትህን እንድታገኝ ተራሮቹ ላይ ያለው የአባቶችህ ጸሎት ይጠሩሃል። የሰዎችን ሸክም ሁሉ አራግፎ የሚጥለው የተራራው ኃይል ምክንያት ምን እንደሆነ ታውቃለህ? የብዙ አመታት የኢትዮጵያ አባቶች ጸሎት ተከማችቶ እዛ ስላለ ነው አንተስ በነጻነት ለመራመድ ዝግጁ ነህ ጉዞህን ዛሬውን ወደ አባቶችህ ጸሎት ወዳለበት ተራራ ጀምሩ ነጻነትህን እንድታገኝ ተራሮቹ ላይ ያለው የአባቶችህ ጸሎት ይጠሩንሃል